አብይ አይነት ሰው ደፋር ሰው ብቻ ነው ሊያደረገው የሚችለው እንደዛ የሚል እምነት አለ። እኔ አላረጋውም፣ ሄጄ የኤርትራውን ፕሬዝዳንት ባኮን እዚህ ይምጡ ብዬ አላረጋውም ነበር። ሰዎቹ በነገራችን ላይ ሲወጡ በዚህ መንገድ ነው እርሱ ሊለቁ ነው። ይዛው እንዳለ አሁንም፣ እንዳትቆራርጠው ዝም ብለህ እንዳለ አቅርቦ እንዳለ ነው የሚቀርበው። ምንም ያው እዚሁ በዚሁ አጋጣሚ ለተመልካቾችም ይህንኑ ማጥራት አላማችን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 ያው የኢትዮጵያ ፖለቲካ በደንብ ታጥቦ ተቀሽሮ ተስተካክሎ እንዲስተካከል ጥረት እናደርጋለን ይላል እንዴት ነው የሚያጥቡት ብዬ ራሴን ጠይቃለሁ የተነጋገሩት ነገር ይሆን ነው ምናምን እላለሁ ግን የማውቀው ነገር ስለሌለኝ ምንድ ነው የምለው እኔ ፐርሰናሊ ዶክተር ደብረጽዮን ነው ዛላምበሳ ስለነበርኩ ሲከፈት ስላየሁ አብይ አይነት ሰው ደፋር ሰው ብቻ ነው ሊያደረገው የሚችለው እ የሚል እምነት አለ። እኔ አላረገውም ሄጄ የኤርትራውን ፕሬዝዳንት በአካውን እዚህ ይምጡ ብዬ አላረገውም ነበረ። ሰው ትልቅ ነገር ነው። ክሬዲት መሰት ካለብህ ክሬዲት መሰት አለበት። ሰው ኢንጆይ እያረገ ነው። ከዛ በኋላ የነበረው ሲዘጋ ቅር ይላል። ሲዘጋም ግን ያው ሰው ብዙም አልቆመ ይመላልሳል በሁለቱም ሳይል። ምክንያቱም አልቲሜትሊ ከፖለቲከኞች እጅ መውጣት አለበት፣ የሰላም ጉዳይ ለህዝቦች መጥቶ መቻል አለበት። ከዛ አንፃር ለዶክተር አብይ ክሬዲቱን መስጠት አለበት። በአደባባይ ባዳዋይ ተናግረናል ናግራሉ፣ ወደፊት እንቀጥላለሁ። ዝርዝሩን ግን እኔ እውነት ለመናገር ዶክተር አብይ እንደሚያውቀው እገምታለሁ ነው አንዳንድ እንደሚያነሳልናል ግን የውጭ ጉዳይ ሚኒስቴር ሰዎች ያውቁታል ብዬ ግን እርግጠኛ መሆን አልችልም ወይ ያውቃለሁ ብሎ የነገረኝ ሰው ስለሌለ ነው፣ እንደ ኃጢያት ልትቆጥርብኝ አይገባ ማለት ነው። እኔ አላውቅም። የሚያውቁ አይመስለኝ ያልኩት እንጂ አያውቁም ብዬ አልተወረርኩም። ስራ አስፈጻሚ አባላት ሳይሆን መብት የላቸውም ዝርዝር ግን መብታቸውን ተነጠቁ አይነት በሚመስል ነገር ጉዳዮች ላይ እንወያያለን፣ አቅጣጫውን አስቀምጣለን። ቆይ አቅጣጫውን የሳተው ከሆነ እንቃወማለን። ያስቀመጥነው አቅጣጫ ለምሳሌ በኩልነት ላይ ተመስርቶ ለአፍሪካ ህብረት ክብር ሊኖር ይገባል ብለናል። ጎረቤቶቻችን እናማክር ብለናል። ዝም ብሎ ድንገት ተነሶ አሁን ለምሳሌ ትንሽ ቅር የሚያሰኙ ነገር አለ። አፍሪካ ሕብረት የኢትዮ ኤርትራን ጉዳይ ለመፍታት ጥረት አድርጓል ብቻ ሳይሆን ኤርትራ ላይ ማዕቀብ እንዲጣል ከኛ ጎን ሆኖ ትልቅ አስተዋጽኦ አድርጓል። ድንገት እርቁ ጀዳ ሲደረግ እንደ አፍሪካ ሕብረት ተወካይ እንኳ ለመኖሩ ትንሽ ቅር የሚያሰኝ ለዋና ከተማ ነው የአፍሪካ ሕብረት አለ። ትንሽ ቢገኙ ደስ ይላል። ከፎሬን ፖሊሲያችን አንጻር ትንሽ አደጋ ውስጥ የገባን እንዳይሆን የሚል ጥርጣሬ ነው። ዝም ብለህ የምታነሳው እንጂ በዛ ደረጃ አይ ውጭ ጉዳይ ስራ አያውቁትም ብዬ አልተወራረድኩም። ልወራረድ ልወራረድ ማለት ነው ያልኩት። እስካሁን ባለኝ መረጃ ውጭ ጉዳይ ሰዎች የሚያውቁት አይመስል አጠያት ለማስመሰል ሳይሆን እና አጥራ ብለን ስለሆነ እንደ ዘገባዎቹ። በነገራችን ላይ ሲወጡ በዚህ መንገድ ነው። እርሱ ልጉ ነው ይዛረጉ አሁንም እንዳትቆራርጡ ዝም ብለን እንዳለ አቅርቡ። እንዳለ ነው የሚቀርበው። ምንም ያው እዚሁ በዚሁ አጋጣሚ ለተመልካቾችም ይህንኑ ማጥራት ማጥራታ አላማችን ስለሆነ ነው። ሌላ ከእርስዎ ጋር በተያያዘ ብዙ ጊዜ ሲናገሩ ከሚሰሙት ጉዳዮች ጋር ቀደም ሲል ምሳሌ ሲሰጡ ነበር እና በትግራይ መሳፍንት እና በጎንደር መሳፍንት ወይም በትግራይ ገዢ መደብና በጎንደር ገዢ መደብ መካከል በርሱ አረዳድ ልዩነት አለ ብለው ያምናሉ። በገዢ መደቦች መካከል ምን ልዩነት አለ? ሁሉ መዝረፍ ነው ይፈልጉት። ራሱ ውቤ የሚባል ሰሜንንም ትግሬንም ይገዛ ሰው ነበር፣ ጎንደርንም ይገዛ ነበር። ለምሳሌ አጼ ቴዎድሮስ መጨረሻ እሱን አሸንፎ ነው ንጉስ የሆኑት። የኔ ፌቨሪት ንጉስ ቴዎድሮስ ነው። በነገራችን ላይ ስድስት ጋን መርፌ ነበረ። የተገኘው እሱ ካምፕ ላይ የዘረፋው ብዛት ራሱ ቤ ከባለሀገር ቤት ሳይቀር መርፌ ይዘርፍ ነበራል። መርፌ ምንድነው ይሰራል? ስድስት ጋን መርፌ። ስለዚህ ዘራፊዎች ነው የነበሩት፣ ብሄር አይለዩ ምን አይለዩ። ስለዚህ ግን ብዙ ጊዜ ህዋት ደግሞ የተለየ ገዢነትን ወደ አማራ ላይ የሚያላከከው ነገር የአማራ ገዢነት የሚባለው ኮንሰፕት ያለፉት 120 አመታት ታሪክ ነው ሌላ ነገር እኮ የለው። እንጂ በየሰፈሩ የዘመነ ፍሳፍት የነበረውን ታሪክ ሁሉ ተከተል አሁን የሚሰለው የአማራ ገዢ በደም የሚለው ኔሽን ስቴት ኢትዮጵያ ኔሽን ስቴት የምትባለው ከተቋቋመች ከአፄ ምኒልክ ወዲህ በነበረው ሁኔታ ነው። አማርኛ ቋንቋ ማዕከል ያደረገ ማለት ነው እንጂ የሰላ ላይ ገዢ ራሳቸው ላም ሆኖ ያውቃሉ። የትግራይ ሰው ደቡብ ሄዶም ገዢ ሆኖ ያውቃል ግን በአማርኛ ቋንቋ ነው የሚያስተዳድረው ኮሩ ያ ነው ማለት ነው። ምንድን ነው በሌፍት ቋንቋ ቤዙንና ሱፐር ስትራክቸሩን የተቆጣጠረው አካል አማርኛ ተናጋሪ ነበር ለማለት ነው፣ እንጂ የአማራ ጭቁን አርሶ አደር ቅድም ያልኩህ ነው መርፌ የተነጠቀው በራሱ መርፌ መርፌ ምንድን ነው የሚጠቅመው? አንድ ራስ ገሌ አንደኛው የራስ ውቤ ልጅ መጨረሻ አፄ ቴዎድሮስም ከተዋበች በኋላ ያገባት ጥሩወርቅ የራስ ውቤ ልጅ ነች። አሁን ትግራይ ውስጥ ይባላል በውቤ የደነቆረው፣ በውቤ ሲምል ይኖራል የሚባላል በትግራይ። በኋላ ብሄሩን ሎኬት ማድረግም ተገቢ አይደለም። አሁን ትግርኛ ተናጋሪም ነበር፣ አማርኛም ተናጋሪ ነበር። ሁሉንም ግን መርፌ ሳይቀር ሲዘርፍ የነበረ ሰው ነው። ይሄን ሰው አሁን ብሄር እንዴት ትሰጠዋለህ? ደቡብ ሲያስገብር የነበረው ሰው አማርኛ መናገሩ ካልሆነ ስተቀር በአማራ ህዝብ፣ ለአማራ ህዝብ የፈየደው ነገር ምንድነው? ጎጃም አሁን ድረስ አሁን ጎጃም እንደ ጎጃም ሀብታም ህዝብ የለም። ሀብታም ሀገር የለም። የትኛው እዚህ ግባ የሚባል ፋብሪካ ደብረ ማርቆስ ሰምታ ታውቃለህ? የጎጃምን ገበሬ ሀብት ወደ ትልቅ ነገር ሊያደርስ የሚችል ይችላል ስራ፣ እንደ ፖለቲከኞች ስራችን የጎጃም ገበሬ ከትርፍ አምራችነት ወደ አምርቶ ፕሮሰስ አድራጊነት የሚቀየርበት እና ትልቅ ሀብት የሚፈጥርበት ነገር ማምጣት ነው። አልቲሜትሊ አማራ ገዥ መደብ ነው የሚባሉ ክሊር አይደረግም እና አንዱ እንጂ አማራ እኔ የፈለግኩትን ብደነፋ ገዱ የፈለገውን ቢድነፋ አለምነው ማነው አምባቸው መኮንን የፈለገ ነው ቢያቅራራ ብናቅራራ የጋይንት አርሶ አደርና የራያ አርሶ አደር የጋይንት አርሶ አደርና የጽንብላ አርሶ አደር ተመሳሳይ ነው። አስፒሬሽናቸው ፍላጎታቸው አንድ አይነት ማዳበሪያ በሰዓቱ እንዲመጣላቸው ይፈልጋሉ። ልጆቻቸው አላግባብ ሰላም እንዲያጡ አይፈልጉም። ወታደር መጥቶ እንዲያንገላታ የረበት ምክንያት ከማን ነፃ ሊወጣ ነው? አዲስ ነገር መልመድ አይፈልግም። ግትር የሆነ አቋም ነው ያለው። ከዘመኑ አስተሳሰብ ጋር ራሱን አያራምድም የሚል ነገር ይነሳል። ምንድን ነው አስተያየቱት? ስሙ በጣም ነው የምወደው እኔ የህወሓትን እርሶ ስለወደዱት ሳይሆን ህዝባዊ ወያኔ ያርነት ትግራይ ማለት ትግራይ ወረዲ ነጻ ነ እሺ እርስዎ ከወደዱት፣ አሃ ሌላው ሳይስማማበት፣ ማን ማን አንተን ያልተስማማ? የህወሓት አባላት የህወሓት አባል ሁና ሐሳብህን አስረጽ። ህወሓት ላይ ስሙ ምን ቀይሮ ወል ፕሮግራም መቀየር ላይ ነው ቁም ነገር ማውራት ያለበት። ህወሓት የትግራይን ህዝብ ህይወት የሚቀይረው በፕሮግራም ስም ከግብር አይበልጥም። አቶ ጌታቸው አይበልጥም፣ መልጦ አያውቅም አዴፓ እና ኦዴፓ። ስምን መላክ ያውጠዋል ተብሎ እኮ ሲተረት ምሳሌው ተግባሩን ስለሚገልጽ ይመስለኛል። እኔ ውበቱ የሚባል አንድ ጓደኛ ነበር ስሙን መልአክ አልወጣው ብለን የምንከራከር ስለ አሁን ሰለ መሰለ እሺ፣ ኦዴፓና አዴፓ ስም ከቀየሩ በኋላ የተሻለ ዴሞክራሲ አማራ ክልልና አማራ ማን ኦሮሚያ ክልል ውስጥ ተፈጥሯል ብለህ ካመንክ ህወሓት ምንድነው የሚሆነው? በዛ እንት ምንድነው የሚሆነው? ሲዴፓ ነው የሚሆነው። ስም ውስጥ አይደለም፣ የዋታ ፕሮግራም ነው ፕሮግራም ነው። ድርጅትን ድርጅት የሚያደርገው ስም አይደለም፣ ፕሮግራም ነው። ፕሮግራም ህዝብ ነው የሚጠቅም ፕሮግራም ነው ወይና የህዝብን ኢንተረስት ፕሮሞት የሚያደርግ ፕሮግራም ነው። እዛ ላይ ትኩረት ማድረግ ያለብን ሌላው ጨዋታ ነው። ስም ስለቀየር ወስ ነንም፣ እናንተና እነ በእውቀቱ እነ እርቂሁን ስማቸው ስለተቀየረ፣ ድሮ ልጆች ሆነን የምናወራው ኤሪክ ስለሆኑ ነገረ መድህን ጂሚ ስለተባሉ በምን ስሌት ነው የተለየ ቁመና ሊኖራቸው የሚችለው? ስሙን እንወደዋለን ማለት ነው። ለማንኛውም ኤኒወይ እዚህ ጋር ከተነሳ አሁንም ወደ ኤርትራ ጉዳይ ላይ የትግራይ ህዝብ ከአማራ ህዝብ ጋር ያለው ግንኙነት ትግረኛ ተናጋሪ ከሆኑ የኤርትራ ህዝብ ጋር ካለው ግንኙነት የተለየ ነው ወይ የሚል እምነት አሉት። ምንም የተለየ የለም። የተለየ ካልሆነ በጣም ጥሩ። አይ ይሄ ጥያቄ ከምን ጋር ይነሳል? እኛ ጋር ቢመጡ አቶ ኢሳያስ ያለ አስተርጓሚ እናናገራቸው ነበር። ቋንቋ ነው፣ በትግርኛ ነው የሚናገሩት። ያው አስተርጓሚ አያስፈልግም ማለት ነው እ ይህን ደግሞ እነዚህ ለለው እንዳይሉኝ በረከትና ታደሰ በሙስና መታሰራቸው በጣም እንዳስደነቁት በጣም ነው የሚያስገርመኝ። እስቲ እሱን ፈታ ያርጉልኛል። እኔ ኢህአዴግ ስራ አስፈጻሚ እስከገባሁ፣ በኢህአዴግ አመራር እስከገባሁ ረዥም ጊዜ ሊባል ይችላል። አሁን አንድ አመትም ረዥም ለውጥ ያመጣ ስለሆነ ረዥም ጊዜ ሆኗል። ቢያንስ በመንግስት ስልጣን እስከገባሁ ቆየት ብያለሁ። ብዙ ጊዜ በሙስና የሚጠረጠሩ ሰዎች ግምገማ ላይ ይነሳሉ። ብዙ ጊዜ አሁንም አቃቸው ትውባት በሶች ነው። በሙስና የሚጠራጠሩና አንድም ቀን ተነስተው የማያውቁም አቃቸው በረከትና ታደሰ ናቸው። አንድም ቀን ማለት ደረጃ ካስቀመጥን ለምሳሌ ስልሳ ሰዎች የሚጠየቁ ከሆነ አምሳ ስምንተኛ እኔ ጠራለሁ። በጣም እርግጠኛ ነኝ። አምሳ ዘጠነኛ እና ስልሳኛ ታደሰና በረከት ነው የሚሆኑት። ይህን ካልኩ አይበቃም። ነውር የነውር ነውር እኔ በረከት ጋር በርካታ የሚያለያዩ ነገሮች አሉ። ማለት ኢንፋክት በዚህ መድረክ ላይ የማይወራ ስለሆነ ነው። አሁን ከፍተኛ ቦታ ላይ ያሉ ሰዎችም ሳይቀር የሚያውቁት ነገር አለ። በጣም ስትሪክት ስለሆነ የሚገመግምባቸው አይኖች በጣም ከበድ ስለሚሉ ቢቀጠቀጠ ነው ነበር ያው እንደ አባታዊ አይነት ነገርም ነበረው። ስስት ነበረው ለድርጅቱ። የራሱ እኔ የማልስማማባቸው ነገሮች ነበሩት በሙስና እኔ ሰው ትቆጣ ነበረ ተብሎ በቁጥጥር ስር ቢውል አይገርመኝም ነበር። ወይ ታስፈራራይ ነበር ተብሎ ነውር እንደሆነ አውቃለሁ። እንደዛም ግን አይገርመኝም ነበር። በሙስና የመጨረሻው ሰው ነው ነው ታደሰና በረከት 58ኛ ነው እሆናለሁ ብያምናለሁ። የሚጠሩ ሌሎች ከስልሳ ሰዎች አምሳ ስምንት እኛ ካልኩ ይሄን አታነሱም እንዴ ታዲያ? አሁን እኮ ታዲያ ጸረ ዴሞክራቲክ የነበረው አካሄድ ወይም ለውጥ እንዲመጣ የታገላችሁት ነገር ድራማውን ቀጠለ ማለት ምንድን አልኩህ? ቅድም እኔና አብይ መሻሻል ያለበት ብለን ባለፈው ታህሳስ የገመገምነው ጸረ ዴሞክራቲክ አዝማሚያ በእኔና አብይ ጸረ ዴሞክራትነት እንዲቀጥል አይደለም እኮ ፍላጎታችን። መስተካከል አለበት ማለት ነው እንጂ ድሮ ድራማ ይሰሩ ስለነበረ ወረፋው የኛ ነው፣ ድራማ የመስራት ወረፋው በሚል እኛ መስራት የለብንም። ስለዚህ ቀጣዩ ስብሰባ ላይ የምታነሱት አጀንዳ ሊሆን ይችላል። ሌላ ሰሞኑን ከአጀንዳ ከነበሩት ጉዳዮች የኢህአዲግ አጀንዳዎች ለመዋሃድ የኢህአዲግን ውህደት የተመለከቱ ዜናዎች ወጥቷልና፣ የኢህአዲግን ለመዋሃድ የሚያስችለው ቁመና ላይ ነው ወይ የሚለውን ነገር፣ በህወሓትስ ግምገማ ምን ላይ ናችሁ የሚለው ነገር፣ በእኛ እምነት የመዋሃዱን ሀሳብ ቀርቦ ነው 2007 2000 ምናምን የጀመረው ሁለት ፕሮግራም እንዋሀድ፣ መዋሀድ የሚለው ታክቲክ ነው፣ አደረጃጀት ታክቲክ ነው። በነገራችን ላይ ልብስ ስለብስ በጣም ከጠበበኝ አላደረገውም ከሰፋኝ፣ ወይ አስጠብበዋለሁ ወይ ነገር አደርጋለሁ። ሱት ልብስ ካልጠበበኝ የሚጨናነቅበት ወደ ደለ ድርጅቱም ስራ ላይ እስካሰራኝ ድረስ፣ ምክንያቱም ፕሮግራም ነው ድርጅትን ድርጅት የሚያደርገው። ህወሓትና ብአዴንን አንድ የሚያደርጋቸው የደመቀና የደብረጽዮን መወዳጀት አይደለም። አደባ ይቀርታል የደመቀና የደብረ ጽዮን መወዳጀት አይደለም። ተወዳጁም አልተወዳጁም የጋራ ፕሮግራም እስካለን ድረስ እንቀጥላለን። አንደኛው ፕሮግራሙ የሚያቀረው አንደኛው ፕሮግራሙ የተለየ ጠበቃ ሆኖ የሚቀርብበት ሁኔታ ከሆነ ምን ብለን ነው? አንድ ሰፈር እድር እንኳ ጥንቃቄ ጥንፈልቀል ባይዘው እድር ዝም ብለ አንድ እድር ላይ የተገኘው ሰው ይገባትል። ልክ ኤርትራ የሚሉት ዳስ የሚሉት አለ ማንም ሰው የመጣ የሚገባበት አይነት ዳስ አይደለም። ፓርቲ ፓርቲ በፕሮግራም ነው የሚመሰረተው ሶ ፕሮግራማችን አሁን እየሰራ ነው። ተራ እንደተጠበቀ ሆኖ ያሉብን ችግሮች ለመፍታት አደረጃታ አደረጃጀታችንን መቀየር አስፈላጊ ነው የሚባል ከሆነ በጥናት ላይ ተመስርተን እንቀይሮ ነው። ስለዚህ ጥናት የተጠና አለ ይመስለኛል፣ እንወያይበታለን። የተጠናውን ግን እኔ አሁን በቀደም ሰማሁ ክቡር ያህሪ ሊቀመንበር እንደዚህ እንደዚህ እናደርጋለን፣ ህዝብ ግንኙነቱን መግለጫ ሰጥተዋልና እንደውም አንድ ዘገባ ላይ ቢቢሲ ላይ ይመስለኛል አይስማማኝም አይስ አካል የሚል አካል ከተገኘ የሚለው ነገር አማራጩ መጨረሻ ላይ ወይ ከግንባሩ መውጣት ነው የሚልም ነገር ተነስተዋልና እንዴት ነው የኢህአዴግ ተስፋ በዚህ ሁኔታ? ኢህአዴግ እኮ ከኢትዮጵያ ህዝብ በላይ ተስፋ ሊኖረው አይገባም። የኢህአዴግ ግን የኢትዮጵያን ህዝብ ኢንተረስት የማያራምድ ኢህአዴግ የስልጣን ኢህአዴግ ነው የሚሆነው ስልጣናችንን ለማቆየት ሲባል ይሄ ጓድ ገሌ የተከበሩ ገበሌ የምንባባልበትን ነገር ለማቆየት ሲባል የግድ ዝም ብለን ከነቃራችንም ከነ ቅርሻታችንም ጭምር አብረን ሂድ የሚባል ነገር ሊሰራ አይችልም። ይሄ ክህደት የኢትዮጵያን ህዝብ መካከል ነው። የጋራ ፕሮግራማችንን የበለጠ ለማበልጸግ የሚያስችል ህብረት ያስፈልገናል ብለን ካመንን ህብረት ፈጥረን አንድ ሆነን የኢትዮጵያን ህዝብ እናገልግላለን፣ እንከሳለን። ከዚህ ውጪ ይቺ ወንበራችንን እንዳትቀርብን በሚል ዝም ብለ ትርምስ እሱ የኢትዮጵያን ህዝብ መናቅ ነው። ለራሳችንም ጊዜ ማባከን ነው የሚሆነው። ኢትዮጵያ ህዝብ ዲዘርቭ አዎ። በዚህ እንግዲህ በዚህ ጋር ውህደት ይነሳል፣ በዚህ ሌላ ነገር ኖ ኖ ኖ፣ ውህደት እኮ ያምነንበት የወጣ ነው የገባ ነው። ግን ውህደት ማለት ዝም ብሎ ካለንበት ሁኔታ አኳያ፣ ግን አሁን ህብረተሰባችን በአጠቃላይ ያለበትን ነገር ስለምንገነዘብ ብዙ መካረሮች አሉ። ቀደም ሲልም ሲነሳ እንደነበር፣ ቀጣዩን ምርጫስ እንዴት ነው ማካሄድ የሚቻለው የሚለው ነገር እንደ ህወሓት ምርጫውን እኮ ህዝብ ነው የሚያካሄደው ህዝቡ መራጭ እኮ ነው መራጭ ነው የሚመርጠው የሚመርጠው ምረጡን አይ የማሸንፍ ስላልመሰለኝ በዚህ ሳምንት የቆይልኝ የሚል ፓርቲ ካለ ምርጫው ለፓርቲው ነው ማለት ነው ስለዚህ ምርጫው የኢትዮጵያ ህዝብ ፍላጎቱን የሚገልጽበት አይደለም ፍላጎቱ ምርጫውን ወደዚህ አይ ምመረጥ ስላልመሰለኝ በዚህ ሳምንት ይቆይልኝ ካልኩ፣ ይሄ ድሮ ልጆች ሆነን ምን ነው ይሄን ገምጬ ይሄን ማለት ሁለት፣ ዘይቱን ሲሰጥ ማካፈል ሲኖርብህ እኩልነት፣ ይሄን ገምጬ ይሄን እወስዳለሁ ትላለህ። እሱ ከ ከድርሻ በላይ ነው የምትወስደው፣ እየተወሰነ ገምጠሃል። አሁን ባለኝ ኮንስቲቱሽናል ክራይስ እኮ ነው የሚፈጥረው። በምን ስሌት ነው ህገ መንግስቱን? በምን ምን ብለህ ነው አይ ኢህአዴግ የሚመረጥ ስላልመሰለኝ እና ቆየው ነው የሚለው፣ ኢህአዴግ አልገባኝም። ኢህአዴግ ተመረጠም አልተመረጠም፣ ህዝብ የሚመርጠው ኃይል ይኖረዋል። ሲፈልግ ጭራቅ ይመረጥ። ወቅቱን ጠብቆ ምርጫውን ማካሄድ የሰብአዊ መብት ነው። ኤግዛክት፣ ምርጫ እንደ ኢንስቲትዩሽን ግን የሀገሪቱን ዲሞክራሲ ቀጣይነት የምናረጋግበት እንትን ነው፣ አሬንጅመንት ነው። ስለዚህ ወደድንም ጠላንም ህገ መንግስቱ ያስቀምጠው ነገር አለ። ህገ መንግስቱ ደግሞ ኢህአዴግ ይመረጣል ወይም ህወሓት ይመረጣል በሚል አይደለም የተቀረጸው። የኢትዮጵያ ህዝብ እፈልገዋለሁ ያለውን እንዲመርጥ ነው። ስለዚህ እፈልገዋለሁ በየሰፈሩ የሚመጣ ሲፈልግ ሰባኪ ሲፈልግ ጸላይ ሰጋጅ፣ ማነው የሚመጣ ፖለቲካ ፓርቲ ነው እስካለ ድረስ የሚመረጥበት ሁኔታ ይኖራል። ሌላ ግን ቀደም ሲል ዛሬም የተለየ ነገር መስማት የህወሀት አመራር አይወድም የሚለውን ነገር የመጨረሻ ጉዳያችን እናድርገውና ና አምዶም ገብረስላሴ ከተባለ ሰው ጋር ተያይዞ ባለፈው ሲደረግ የነበረው እሱ መድረክ፣ በነገራችን ላይ የአቶ በረከት መጽሐፍ ምረቃም መሰለንና ቅር አለን ብለውኛል። ጄኔራል ጻድቃንም እኔ ጋ በነበራቸው ቃለ ምልልስና ለለውጥ የተሻለ ነገር ለማምጣት የነበሩ ችግሮችን ለመፍታት የሚደረግ መድረክ መስሎን ነበረ። ነገር ግን እንደሱ አልነበረም የሚል ነው፣ የነሱ የራሳቸው ግምገማ ነው። አሁን የጀነራል ጸድቃን ግምገማ ሼር ማድረግ አይጠበቅብኝም። ያደርግ ነው። ምንድን ነው በኢትዮጵያ የተለየ ሀሳብ ለማድመጥ ዛሬም ዝግጁ ነው። በጣም ዝግጁ ነኝ ነው። እኔም ደስ አይለኝም። እንደዚህ አይነት መድረኮች ላይ ሰውን በጩኸት በጫጫታ ማስቆማት ይችልም። ለምን የፈለገውን ሀሳብ አያሸንፈኝም ብዬ እስካመንኩ ድረስ ማንም ቅርሻታም ተነስቶ የፈለገውን ቢል መስማት ድፍረቱ ሊኖረው ይገባል። በህወሓት በኩል የተለየ ሐሳብ የመስማት ፍላጎት አለ ብቻ ሳይሆን ከመቼውም ጊዜ ይበለጣል። ከአንድ አመት ከስ ከአራት ወር በፊት የተነጋገርነው ቢዝነስ አንጂዋል ሊሆን አይችልም። የትግራይ ህዝብ ስንዋሽ ልንኖር አንችልም። አስገድዶ ነው እኛ ብቻ ነን አማራጭ ይያልን ይየልን አንችልም። ለኢትዮጵያ ህዝብ የሚገባው የሚገባው እውነትን የሚናገር ስህተቱን ተቀብሎ ግን የተሻለ ነገር አስተካክል ማላዘን አይደለም አጥፍቼ ነበር እያለ ሰልፍላጀሌሽን ራሱን እየገረፈ የሚኖር እንደ የቀድሞ ባህታዊ አይነት አይደለም መሆን ያለብን። አጥፍተናል፣ ጥፋቱን ለመካስ የሚያስችል ቁርጠኝነት ይዘን እንሰራለን የሚል ድርጅት ሆነን እንወጣለን ብለን ይወጣ ነው። ሀሳብ፣ የተለየ ሀሳብ መስማት ያቆመ ድርጅት የሞተ ድርጅት ነው። እንዳውም ሌሎች ኢህአዴግ ውስጥ ያሉ ጓዶችን የምመክረው የተለየ ሀሳብ መስማት ማለት ነሰሰርሊ የተለየ ሀሳብ የሚያቀርቡትን ሰዎች አጀንዳ ይዘ መንጎድ ማለት አይደለም። ኢንተርቴን አርገው የምታምንበትን ደፍረህ ደረተን ነፍተ ይህን ነው ህዝብ የሚጠቅመው ብለ እስከ መጨረሻው ድረስ ለህዝብ ውሳኔ ራስ ተገዥ አድርገ መንቀሳቀስ ማለት ነው። ዋት በዛ ደረጃ ሬዲ ነው። ከማንም ተመሳሳይ እምነት ካላቸው ኃይሎች፣ ወገኖች ጋር ለመስራት ዝግጁ ነው። ህዝባችን እንክሳለን ስንል የምር ነው። መካስ የምንፈልገው እንጂ ዊንዶ ድሬሲንግ ይባላል ብለ ማስመሰል ብለ መስከረም ሁለት ምናም ሲመጣ ቤትህ እንደምትቀባው አይነት አይደለም የኛ የለውጥ እንቅስቃሴ የለውጥ እንቅስቃሴ የተሻለ ህወሀትን ማሳየት ካልቻል የትግራይ ህዝብ አሽቀንጥሮ ነው የሚጥል ግን በነገራችን ላይ እንደው ከዚሁ ከነሱት አይቀር ለካቲት 11 በተከበረ ቁጥር ህወሀት ራሱን የሚያነጻጽረው ካለፈውና ከሙት ስርአት ጋር ነው። ይህን እንኳን ያልተወ ስርአት እንዴት አድርጎ ነው አሁን እርሱ በሚሉት ያለፈውን ስርአት መርሳት የለብህም። መርሳት እንደሌለብህ የምታውቀው ድንገት እኔ አሁን እየገረመኝ ድሮ የተሸነፉ በደንብ እስር ቤት የነበሩ ሰዎች አሁን ወጥተው በሆኑ መጽሔቶች ውስጥ ላይ አዲስ አበባ የሰብአዊ መብት ጥሰት ከደርግ በባሰ አሁን ያለው ብሎ ሲከራከሩ ሳይ መርሳት የለብንም ማለት ነው። እነዚህ ሰዎች ትከሻቸው አሁን ትንሽ ስለላላ ካልሆነ በስተቀር ጠመንጃ የሚያነሱበት እድል ከገጠማቸው ያጠፉናል እላለሁ። አሁን ጠመንጃ ሳያነሱም ኦልሬዲ ሚዲያውን ተቆጣጥረው አገር ለማተራመስ ሥራ ላይ ነው ያሉት። ሰሞኑን ይሄን ሲያዩ ነው ይሄን አቋም ያዙት ነው ወይስ ነው ነው የድሮው አቋም ነው ስርዓት ጋር ራሴን አላወዳድርም። ይችላል ኦርጋኒክ ከራሴ የሞተ ቆዳ ጋር ነው የማወዳድረው። ትናንት ከነበረኝ ብልሽት አንጻር አሁን የደርሻ ያለ ነው እንጂ የሞተ ስርዓት ከዜሮ ነገቲቭ ገብቶ የነበረ ስርዓት ከእሱ ጋር ነፃ ምን ኢንሲዲየንስ ነው መርዝ ነው። ሀሳብ ምን ይላል? ከመጥፎ ተግባርና